ያረፈበት የረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አርባዕቱ እንሰሳ ኅዳር ስምንት በዝች ቀን ሥጋ የሌላቸው የአርባዕቱ እንስሳት በዓላቸው ሆነ። እኒህም መንበሩን የሚሸከሙ እግዚአብሔር ሰረገላዎች ናቸው። ስለ እሳቸውም ወንጌልን የጻፈ ቅዱስ ዮሐንስ እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባህር አለ። በዙፋኑም ዙሪያ አራት እንሰሶች አሉ። በፊትም በኋላም ዓይንን የተመሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛውም የሚበራ ሞራ ይመስላል ይላል። ሄድልህም የአራቱም እንሰሶች እያንዳንዱ ክንፋቸው ስድስት ስድስት ነው ሁለንተናቸውም አይኖችን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ በማዕልትና በሌሊት ረፍት የላቸው። ሁለተኛም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ በኋላ ንጉሡ ኦዘያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋን ላይ ተቀምጦ ብርሃኑም ቤቱም ሞልቶ ሥራፊንም በዙሪያው ቆመው አየሁ አለ። የአንዱም የአንዱን ክንፋቸው ስድስት ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፋቻቸው ደግሞ ከጽንፍ እስከ ጽንፍ ይበራሉ። አንዱም አንዱን ከአንዱ ጋር ፍጹም አሸናፊ ሆን እግዚአብሔር፣ ቅዱስ ቅዱስ ቅዱስ ተብላ የምትመሰገነው ምስጋና በምድርና በሰማይ እየተመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤን ላይ ተቀምጦ በረረ አለ። ሁለተኛ በኪሩቤን ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ፤ ከወደ ሰሜን እነሆ ጥቅል ንፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ፣ ከእርሱም እሳት ቦግ ብሎ ይወጣል አለ። በደመናውም መካከል ባለ በእሳት ውስጥ እንደ አራት ራሳ ሞራ መልክ የሚመስል አለ። በመካከሉም እንደ አራቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው፣ በውስጣቸውም የሰው መልክ አላቸው። የአንዱም የአንዱ ፊት አራት ነው፣ ክንፉም አራት ነው አለ። እግራቸውም የቀና ነው፣ ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከእሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪ ይበራል አለ። እንጀላይ ዮሐንስም ዳግመኛ እንደhale እዚያ ዙፋን ዙሪያ የብዙ መላእክት ድምጽ የእንሰሶችንም የነዚያ አለቆችንም ቃል ሰማው። ቁጥራቸውም እልፍ አለቆች ያሉባቸው የብዙ ብዙ ናቸው አለ። ለዚያ አለ ተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባህር ውስጥ በእነዚያ ውስጥ የተፈጠረው ፍጥረት ሁሉ የትነት ክብር ኃይል በረከት በዙፋኑ ለተቀመጠው ለእሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህም አራቱ እንሰሳች አሜን ይላሉ። እንዲያም ማለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ልሌ አርባዕቱ እንሰሳ ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። ማሪና ይቅርባይ እግዚአብሔርም ስለ ሁሉም የሰው ፍጥረት ይለምኑ ዘንድ ቅራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ፣ ገጸ ሰብ ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላም ስለ እንሰሳ ይለምናል፣ ገጸ ንስርም ስለ አዋፍ ይለምናል። ሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሞልነት እጅግ የቀረቡ ናቸው። ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያናት እንዲታነጹ በዚች ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱም ስለሰው ወገን በእግዚአብሔር ዘንድ ይማልዳሉና በዚህ ዕለት ታስቦና ተከብሮ የሚለው ቅዱስ መልአክ ቅዱስ አፍኒን ሊቀ መላእክት ነው። ዳግመኛም በዚህ ዕለት ሊቀ መላእክት ቅዱስ አፍኒን የተሾመበት ዓመታዊ በዓሉ ነው። ይህም ሱራፌልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለዚህም ክቡር መላእክ ሄኖክ እንዲህ አለ፣ ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑልን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው ይላል። ቅዱስ ዮሐንስ በራእዩ እግዚአብሔር ፊት የሚቆሙ ሰባት መላእክት ታየው። በራእይ ዮሐንስ ምዕራፍ ስምንት ከቁጥር ሁለት እንዳለ የቃነ መላእክት በቁጥር ሰባት ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ራን፣ ቅዱስ ፋኑኤልና ህዳር ስምንት ቀን የተሾመበትን ዓመታዊ በዓሉን የምናከብርለት ቅዱስ አፍኒን ናቸው። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ታላቁ ቅዱስ ቆስጠንጢኖስ ነው። በዚችም ቀን ለንጉሥ ቆስጠንጢኖስን መስቀል ተገለጸለት። ቅዱስ ቆስጠንቲኖስ ለቤተ ክርስቲያን የፈጸመውን መልካም ተግባር ያህል መስራት የቻለ ንጉሥ በአዲስ ኪዳን የለም። ጻዲቁ ንጉሥ ከቅድስት እናቱ ሌኒና ከአረማዊ አባቱ ቁንስጣ በበራንጣያ ተወለደ። ዘመኑ ዘመን አጸባ ወይም የመከራ ጊዜ ወይም የሰማዕታት ዘመን በመሆኑ ክርስቲያኖች በግፍ የሚጨፈጨፉበት ወቅት ነበር። ክርስቲያኖችን ከምድረ ገጽ ለማጥፋት በተደረገው የአርባ ዓመታት ዘመቻ አባያተ መቃደስና መጽሐፍ ተቃጠሉ። ብዙዎች በየበረሃው ተሰደዱ። ሚሊዮኖች በግፍ አለቁ። የዚህን ዘመን መከራ በወል ያልተረዳ ሰው ቅዱስ ቆስጥንቲኖስን ሊያከብር አይችልም። ምክንያቱም ይህንን የመከራ ዘመን በፈቃደ እግዚአብሔር አስቁሞ ቀርነ ሃይማኖት የቆመው ብዙ ሥርዓት የተሰራው ቤተ የሚያበራችው በዘመኑ ነውና፣ ቅዱስ ንጉሥ ለሁሉም ነቢያትና ሐዋርያት ራሱ በመሰረታት በቁስጥንጥን ያንጿል በዘመኑ ቤተ ክርስቲያን በሰላም ኖራለት በኃይለ መስቀሉ ጠላት ጠላጠፍትለት ኑሮ በዚች ቀን አርፏል። ይህ ቀን ታላቁ ንጉሥ በፈለገ ኮቨር ቅዱስ መስቀል የተመለከተባት ናት። መክስማ ያነሱን ሊወጋ ወደ ሮም በተጓዘ ጊዜ በሰማይ ላይ መድህን መስቀል ተዘርግቶ በላዩ ላይ ኒቆስጣንጣን የሚል በዮናንያን ልሳኔ ተጽፎ ተመልክቷል። ይህንንም በዚህ ጠላትህን ድል ታደርጋለህ ብለው ትርጉመውታል። እነርሱም በጋሻው በጦሩ በሰይፉ በፈረሱ ላይ የመስቀል ምልክት አድርጎ ማህደረ ሰይጣን መክስማያኖስን ድል ነስቶታል። እኛንም በሞገሰ መስቀሉ ይጠብቃል። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ አባ ቅፍሮናያ ነው። በዝች ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮናያ አረፈ። ከላታት ባንዲቱ ስሙ መርቆሬስ የሚባል መኖክስ ከአባ ጳጉሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። በጥቂት ወራትም በኋላ ገዳማትን ሊያጠፎ ምርኮንም ሊማርክ ሰራዊቱንም ሰብስቦ ወደ ግብጽ አገር ዘመተ። ወደ አባ ጳጉሚስም ገዳም በደረሰ ጊዜ አበመኔቱ ወደ እርሱ መቶ እኔ ነኝ አለው። ፍሮንያም ሰምቶ አበመኔቱን ለብቻው አግልሎ እንዳጠምቀውና የምንኩስናንም ልብስ እንዳለብሰው ለመነው። አበመኔቱም እሽ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስና ልብስ ለበሰ። ተጋድሎውንም በመጾም እና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ ያስነሳበት፣ በመኳንንቱም ዘንድ ወነጀለው። እነርሱም አገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየሰባት ቀንም ይጾማል፣ ያለ መራራ ደንጓሪያ ይመገብ። በዚያም ወራት የምድር አውሬ እንስሶችንም እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮናያንም ወደ እርሱ መቶ እንደ በየዙ ያሰረው አስር ዓመትም ቆይቶ ሞተ። ቅዱስ ቅፍሮናያም የእግዚአብሔር መላእክት እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢርን አየ። በከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ኪሩቤል፣ በቅዱሳኑ መላእክትና ሰማዕታት አማላጅነት ይማረን። በረከታቸውም ከኛ ጋር ትኖር ለዘለዓለሙ አሜን።